አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የስልጤ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ልዩ ልዩ መረጃዎችን በተለያዩ የሚዲያ አማራጮች የምትከታተሉን ወዳጆቻችን በሀገር ውስጥና እንዲሁም በዓለም ዙሪያ በተለያዩ ሀገራት ያላችሁ ስለምትከታተሉንና ሀሳብ አስተያየቶቻችሁን ስለምታካፍሉን እጅግ እርገን እናመሰግናለን። ስልጤ ዞን ዳሎቻ ከተማ አስተዳደር ዳሎቻ ከተማ ውስጥ ነው የምንገኘው። እዚህ የተገኘንበት ዋነኛ ምክንያት ለበርካታ አመታት የዳሎቻ ከተማና የአካባቢው ማህበረሰብ ጥያቄ የነበረውን የንጹህ መጠጥ ውሃ አቅርቦት ችግር ለመቅረፍ በማቺንግ ፈንድ ተደጋጋሚ ጥረት ተደርጎ ከከተማ አስተዳደር እስከ ወረዳ እንዲሁም ዞን፣ ክልል እንዲሁም በፌዴራል ደረጃ ያሉ ባለድርሻ አካላትን በማንቀሳቀስና በተቀናጀ ጥረት በማቺንግ ፈንድ ከ192 ሚሊዮን ብር በላይ ወጪ በማድረግ የተገነባውን የምትመለከቱትን የንጹህ መጠጥ ውሃ ፕሮጀክት ለማስመረቅ ነው እዚህ የተገኘ ነው። ይህ ውሃ በዛሬው ቀን የክልሉ ርዕሰ መስተዳደር ክቡር እንዳሻው ጣሰው እንዲሁ የዞኑ ዋና አስተዳዳሪ ዘይኔ ብልካን ጨምሮ ልዩ ልዩ የፌዴራል የክልል እንዲሁም የከተማ አስተዳደሩና የዞን ባልድርሻ አካላት እንዲሁም የአካባቢው የማህበረሰብ ክፍሎች በተገኙበት በደማቅ መርሃ ግብሮች ተመርቋል ማለት ነው። ይህ ውሃ በአካባቢው ህብረተሰብ ያነሳው የነበረውን ታደጋጋሚ ጥያቄ ከመመለሱም በላይ በአጠቃላይ ለዳሎቻ ከተማ አስተዳደርና በዙሪያው ለሚገኙ ከሺህ በላይ ለሚሆኑ የብረስ ፕሎች አገልግሎት ይሰጣል ተብሎ ይጠበቃል። ይህ ውሃ ከተመረቀ በኋላ በአካባቢ የሚገኙ በከተማ አስተዳደሩ ስር የሚገኙ የተለያዩ የማህበረሰብ ክሎች እናናግራናል። የውሃው መመረቅ ለበርካታ ጊዜ የነበረውን እንግልት እንደሚቀንስና የዕለት ተዕለት እንቅስቃሴያቸውን እንደሚያቀልላቸው ነው ሀሳብ አስተያየታቸውን የሰጡን የማህበረሰብ ፕሎች ያካፈሉ ማለት ነው። ይህንን ቅንብር ወደ እናንተ እናደርሳለን። ዳሎቻ ከተማ ላይ ከዚህ በፊት በጣም ከባድ የሆነ የውሃ ችግር ነበረ። ይሄ ውሃ አሁን መመረቁ በጣም ለማህበረሰቡ ትልቅ ጥቅም ነው ያለው። ከዚህ በፊት በጣም ተቸግሮ የነበረና በጣም በቃ ልማትም ሲያለማ የህዝቡ ጥያቄ ነበረ ሁሌም ውሃ የለንም እኛ አልምተን እንደገና ውሃ እያጣ ነው ብሎ ሲጠይቅ የነበረ ህዝብ አሁን ደግሞ በዛሬው ጊዜ በጣም ተደስቶና ቀንድ አመት ባልቆጥራት የተደሰተባት ቀን ነ ይህ የውሃ ልማት ዛሬ እንዲመረቅ በማየቴ ፈጣሪን አመሰግናለሁ። አሁኑም ለዚህ ልማት የዳሎቻ ህዝብ ችግር ታውቆ የሚመለከተው የመንግስት አካል ከላይ እስከታች ድረስ ይገባል ብሎ ይህንን የውሃ ልማት ፕሮጀክት በማደራጀት እና ዛሬ እንዲመረቅ በማድረጉ በጣም አርጌ በሀገሬ ቋንቋ የአሸኮሪያው አፍሬ ባሁ አፍራን አይጌፈረይ ሙ የክልለሚ የፌዴራለሚ የዞነሚ የመንግስት አካልቻ አኩም እድሜ ነው የስንብት የበበዛይ ሊማት ሊላይን አኩም ቱንተ አላነ ኦነም አላ እድሜ ነው ረቅ ወደ ላይ አኝነ ፕሮጀክቶ ደግሞ ለህብረተሰቡ መመረቃቸው ለሌላው መነሻሻና ለማነቃቃት ይጠቅማል ብዬ ነው ማስበው። በዚህም ፕሮጀክት ህዝቡ በጣም በከፍተኛ ሁኔታ መሬቱን ኢንስታሌሽኑ ሲሰራም አሁን ውሃ ያረፈበትን ቦታ ቢሆን አርሶ አደሩ ያለ ካሳና ያለ የትኛውም ችግር ሳይፈጥር ነው በመተባበር ሲያደርግ የነበረው ና የህብረተሰቡ ደስታ እጅግ በጣም ትልቅና ለመሳካቱም ትልቅ አስተዋጽኦ አበርክቷል የሚል እምነት ነው ያለኝ። እንደ ከተማችን የምናስመርቀው ትልቁ የውሃ ፕሮጀክት ነው። ይህ ከዚህ ጋር በተያያዘ ደግሞ ያው ፕሮጀክቱ ዛሬ ላይ የደረሰው በርካታ ውጣ ወረዶችን አልፎ ነው። ከፌዴራል እስከ ክልል እስከ ዞን ብሎን ከተማ አስተዳደር ላይ ቆራጥ የአመራር ውሳኔዎች ተካክሎበት ነው ለዚህ ፕሮግራም የበቃው። ምናልባት እንደ ህዝብ ትልቁ የመልካም አስተዳደር ጥያቄ ተብሎ ሲነሳ የነበረ ነው። በዚህ ልክ ለዛሬው ምርቃት ቀን መጥቷል። ያው ይሄ ፕሮጀክት ከተጀመረ ረዥም ጊዜ ነው በ2012 ሲሆን አሁን የተጠጠናቀቀው 2017 ነው። ያው ረዥም ጊዜ የወሰደው ከዛ ቀደም የነበረው ክልል ላይ በነበረበት ሰዓት ስለነበረ የተጀመረው 2012 ነው እና አሁን ያለው አጠቃላይ ሁኔታ የፕሮጀክቱ በሰፊው ወረዳውንም ከተማውንም የሚጠቅም የሆነ ፕሮጀክት ነው። ነው በሰፊው የሚያገለግል ነው ማለት ነው። ከዚህ ቀደም የነበረው ውሃ ችግር ነበረ፣ ዳሎቻ ላይ ያን ለመቅረፍ ሁለት ጉድጓዶች ተቆፍረው ሁለቱም ጉድጓዶች 800 ሜትር ኩብ ሪዘርቫይ ተገንብቶ ቢሮ ግንባታ 8 ክላስ ያለው ቢሮ ተገንብቶ ሪዘርቫይሮች መንገድ አራት ሚሊዮን ብር ያወጣ መንገድ 1.8 ኪሎ ሜትር እና እንደገና ደግሞ ጉድጓድ ሁለት ሁለት የጄኔሬተር ቤቶች አጠቃላይ፣ ያው ጥራቱን የጠበቀ ግንባታ ያለው ተገንብቶ ስራ ላይ ጀምሯል። ያው ውሃው ምናልባት በዚህ ለከተማውም ለቀበሌውም ትልቅ የመልካም አስተዳደር ችግር የነበረና ይሄ የውሃ ጥያቄ ለብዙ ጊዜ የነበረ ነው። ትልቅ ፕሮጀክት ነው እስካሁን እንደዚህ ሆኖም አሁን እኛ ስንሰማም እንደዚህ ሆኖም እንደዚህ አይነት ፕሮጀክት ያለ አይደለም። እኔ በግሌ ደስተኛ ነኝ። እስካሁን እኔም ለብዙ ጊዜ ጥያቄ ሲያነሳበት የነበረ ስለሆነ ዛሬ ተመሪቆ አሁን በስራዊ ይላል። ውሃውም ትልቅ ውሃ ስለሆነ በራሴ ደስተኛ ነኝ። ምናልባት ከዚህ ቀደም ከነበረ ውሃ ስርጭት አንጻር ከማህበረሰቡ ጋር ሊመጣጠን የሚችል የውሃ አቅም በቂ የውሃ አቅርቦት ስላልነበረ አሁን የተሰራ ወይም ለመረቃት የበቃው በማቺንግ ፈንድ በሚል ወገንትን የተሰራ ነው። የዳሎቻ ከተማ ምናልባትም አብዛኛው ሰው እንደሚያውቀውም ከ1980ዎቹ መጨረሻ ከዘጠናዎቹ መጀመሪያ አካባቢ ላይ የነበረው በአክሽን ኤድ የተሰራው የመጨረፋ ምንጭ ውሃ ብቻ ነው የነበረው። ይህ ህዝብ ለዘመናት ላለፉት 23 ዓመታት ሲጠቀመ የነበረው ያን ውሃ ነበረ። ምናልባትም ያ ውሃ እድሜው የዛኔ ለነበረው ማህበረሰብ ወይም በ30 ሺህ በሚያንስ ማህበረሰብ ቁጥር ተሰርቶ የነበረና ወደ መሟጠጡ ደርሶ ስለነበረ ምናልባትም ለከፍተኛ ችግር ተጋርጦበት የነበረ መሆኑን ነው እኔ ላነሳ ለምፈልገው። ስለዚህ ይህ በወተር ማቺንግ የሚሰራው ፕሮጀክት ለህብረሰቡ በወሳኝ ሰዓት ነው የደረሰለት የሚል ነገር አለኝ ምናልባትም ላለፉት አምስት ስድስት ዓመታት መጨረፋ መሟጠጧን ምልክት ያየንበትና ምናልባትም ይሄ ፕሮጀክት ባይደርስለት ህዝቡ ለከፍተኛ የውሃ ችግር ይደርስ ነበር የሚል ነገር አለኝ ከተማ ቀበሌዎች ስድስት ናቸው። ግን ደግሞ ከከተማ ውጭ የሚያገለግሉ የወረዳው ቀበሌዎች ተጠቃሚ ያደርጋል ነው ብዛቱ ቁጥሩ ይሄን ያህል ነው ባይባሉ ወረዳውንም የሚጠቅም ፕሮጀክት ነው። የከተማ ሽፋን አንጻር በጣም ከፍተኛ ይጨምራል የሚል ነው። እንትን ያለ ያው መጀመሪያ የነበረው ዝቅተኛ ነው። አሁን ደግሞ እየተጠቀመን ያለ ነው ያው ለመጠቀም ዝግጁ እየሆነን ያለንበት ፕሮጀክት ያው ከፍተኛ ነው እና ከተማውን ብቻ ሳይሆን ወረዳውን የሚጠቅም ፕሮጀክት ነው የተገነባ የቀረ ነገር አለ ለፌዴራሉም ለክልሉ መንግስት፣ የክልሉ የበላይ አስተዳደር ያውቁታል። ዳሎቻኑ ሁኔታ በደንብ አድርገው ስለሚያውቁት አሁንም ይሄ ዲጆ የሚባለው ወንዝ ከባድ ወንዝ ነው። አሁን ይህንን ዛሬ የሚመረቀውን ውሃ ተሻግሮ ለመቅዳት ውሃው ከመላ በጣም አስቸጋሪ ስለሆነ ድልድዩ እንድትሰራለን እኔ በፈጣሪ ወይም ባላስም አደራ እላለሁ። ማለት ከከተማ አስተዳደሩ ቅርብ ቢሆኑም ያው ዳገቱን ፍለጋ አሁን ትልቅ ወንዝ ነው የተወሰነ አሁን እዛ ድጆ በሞላ ሰዓት ይሄ ውሃው ራሱ ቢበላሽ ባለሙያ አይገባውም፣ ተሽከርካሪ አይገባም። ድልድዩን ከዚህ በፊት አሁን ደቡብ ክልል አብሮ በነበረ ሰዓትም ጥያቄውን አቅርበን ነበር። አብሮ በነበረ ሰዓት አሁን ማዕከላዊ ኢትዮጵያ ተለይቶ ከወጣ በኋላ ጥያቄው ባይቀርብም እሷ እንቅፋት ከሆነች እንጂ በውሃው ህዝብም እኛም በእኛ በኩል የብዙ ጊዜ ጥያቄ ስለነበረ በውሃው ደስተኛ ነኝ። ውሃው ሪዘርቫሩ የሚገኝበት አካባቢ ላይ ድጆ አለ። አንድ አቋርጦ የሚሄድ ድጆ አለ። ምናልባት ማህበረሰቡ ሰውም በተጨማሪት የአንድ ድጆ መስራት ቢቻል የሚል ጥያቄ እያነሳ ነው የነበረው። ወደ ሪዘርቫሩ የሚያሻግር ድጆ አለ፣ ትልቅ ድጆ። ከውሃው በተጨማሪ ደግሞ ለማህበረሰቡ ተጨማሪ ጠቀሜታ የሚሰጥ ነው፣ ያ ድልድይ አሁን ከጀርባችን ያለው። በዚህም ልክ የሚመለከተው አካል ደግሞ በዛ ልክ የቤት ስራውን ወስዶ ተጨማሪ የቤት እንትን ችግር እንደሚፈታልን በዚህ አጋጣሚ ወጣቱ ደግሞ ከዝርጋታ ጀምሮ በጉልበት በተለያዩ ነገሮች ድጋፍ እያደረገ ነው የመጣው። እንደ ወጣት ብዙ አስተዋጽኦችን ስናደርግ ቆይተናል። በቀጣይም የሚጠበቅብን ለማድረግ ያው ዝግጁ ነው። በእኔ አሁን መንግስት በራሱ ሁልጊዜ ነገሮችን ይሸፍናል የሚል እምነት የለኝም። አንዳንዴ ማህበረሰባችን ወደ ላይ ብቻ ከማንጋጠጥ፣ በአካባቢ ያለ አቀም በአካባቢ ያለ ባለ ሀብት፣ ወጣት ምሁራንን በማስተባበር እኚህ መሰል ፕሮጀክቶችን ማሳካት ይቻላል የሚል ነገር ነው ያለኝ እና ምናልባትም ይሄ ፕሮጀክት በህዝብ እና በመንግስት ትብብር ተሰርተዋል። ሌሎቹም ቀጣይ ተመሳሳይ ፕሮጀክቶች ቢሰሩ ማህበረሰቡን አነቃንቆ ምሁሩን አነቃንቆ በተለይ ዳሎቻ አምዶ፣ አንተ እንደምታውቀውም ከፍተኛ የሆን ምሁር ያለባት እንደ ዞንም እንደ ክልልም ቀደምት የሚባሉ ትምህርት ቤቶች ያሉበት አካባቢ ነው። በዛው ልክ ደግሞ ምሁራንም በተመሳሳይ በሀገር አቀፍ ምሁራን ያሉበት አካባቢ ስለሆነ ስለዚህ ይህን አቅም ወደ አንድ ማዕከል አምጥቶ ከዚህ የተሻሉ ፕሮጀክቶችንም የህብረተሰቡን በማነቃነቅ ማሳካት ይቻላል የሚል እምነት አለን። መንግስት ያገዘው እገዛ በጣም ትልቅ በእውነቱ የሚያስመዘግን ነው የመንግስት እገዛ ነው እንጂ ይሄን የብዙ ጊዜ ጥያቄን መንግስት በዚህ ሰዓት ብልጽግና መፍታት በጣም ትልቅ ትልቅ ነገር ነው ብዬ ነው። መንግስት ብቻውን ምንም ማድረግ አይችልም። መንግስት የማህበረሰብ ተሳትፎ ንቅናቄ፣ አብዛኛውን ነገር መንግስትን ማህበር፣ እኛ ሰርተን ነው መጠየቅ ያለብህና የአቅምህን አድርገህ ከአቅምህ በላይ የሆነው ከመንግስት እየተጋገዝክ። ይሄ ማሳያ ሊሆን የሚችለው ከተማውን ለማሳደግ ከተማው ማህበረሰብ በራሱ የመንገድ ዳር ፓውዛ ለመገንባት እስከ 36 ሚሊየን ብር ወጪ በማራገ በራሱ በከተማው ነጋዴ አዋጥቶ ያንን ጨረታ ላይ ወጥቶ ከዚህኛው ድርብ ምረቃ ነው ሊሆን ይሄኛውን፣ የመሰረተ ድንጋይ ቅድመ 30 ፐርሰንት በከፈነበት ማግስት ይሄን ማስመረቅ በጣም ትልቅ ነው። ማህበረሰቡም፣ ግለሰቡም፣ ወጣትም ነጋዴ ለየብቻ የሚደረግ ነገር የለም ሀገር ለመለወጥ ሁሉም አንድ ላይ ተቀናጅቶ ሲሰራ ነውና ሀገር መለወጥ የምትችለው ሁላችንም የነቃ ተሳትፎ ከመንግስት ጋር ማድረግ አለብን። የምን ነው መልእክት ማስተላለፍ። የተወደዳችሁና የተከበራችሁ የስልጤ ዞን የመንግስት ኮሚኒኬሽን የፌስቡክ መረጃዎቻችንን የምትከታተሉ ወዳጆቻችን ስለምትከታተሉን ሁሌም ሀሳብ አስተያየቶቻችሁን ስለምታካፍሉንና ስለ አጠቃላይ አብሮነታችሁ እጅግ ርገን ከልብ እናመሰግናለን። በዳሎቻ ከተማ አስተዳደር ተገኝተን ከ192 ሚሊዮን ብር በላይ ወጪ በማድረግ በማቺንግ ፈንድ ተገንብቶ የተለያዩ የሥራ ኃላፊዎች በተገኙበት ስለ ተመረቀው የንጹህ መጠጥ ውሃ ወደ እናንተ ያደረስነውን ጥንቅር ይህን ይመስል ነበር። ሰላም።